ጤና ይስጥልን። ከ1888 የዕለቱ መረጃዎችን ይዘመተናል። በመጀመሪያም ዋና ዋናዎቹን በአማራ በተቀሰቀሰው ጦርነትና በተለያዩ ችግሮች ምክንያት በዘጠኝ ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ሕይወታቸው ማለፉ ተነገረ። አርበኛ አበባን ላይ መስዋቱን የአማራ ፋኖ አንድነት በጎንደር ሜጀር ጄኔራል ውባንታ ባተኮር አስታወቀ። በቀጣይም ትግሉን አጠናክሮ እንደሚቀጥልም አስታውቋል። የሸዋ ጠቅላይ ግዛት እዝ ወደ ነፃ ቀጠናው መመለስ መጀመሩ ተነገረ። ወደ ዝርዝሩ አልፈናል። በአማራ በተቀሰቀሰው ጦርነትና በተለያዩ ችግሮች ምክንያት በ9 ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና ጦት ምክንያት ህይወታቸው ማለፉን አህዱ ሬዲዮ ዘገበ። በአማራ ክልል ጤና ቢሮ የእናቶች ሕጻናትና አፍላ ወጣቶች ዳይሬክቶሬት በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች ሕክምና አገልግሎትን ጨምሮ በጤናው ዘርፍ የታቀዱ እቅዶችን ማሳካት አልተቻለም ሲል አስታውቋል። በዚህም በአሁኑ ወቅት በክልሉ የታችኛው እርከን መዋቅር በመሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ የሚፈልገው ልክ የዜጎችን ህይወት ማትረፍ አልተቻለም በማለት አስታውቋል በክልሉ የተቀሰቀሰው ጦርነት የህክምና ተቋማትን በሚፈልገው ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸውም ለአህዱ የጠቆሙት ዳይሬክተሩ በዚህም በተለየ መልኩ ነፍሰ ጡር እናቶች በውሊድ ጊዜ በቂ የሆነ የህክምና አገልግሎት ባለማግኘታቸው ባለፉት ዘጠኝ ወራት ብቻ ሁለት መቶ የአማራ እናቶች ህይወታቸው ማለፉ ተገልጿል የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር የተሰጠ የያዘም መግለጫ በጀመር ነው። የሎና ትግል 22 ወራትን እያስቆጠረ ቢሆንም ዓለምን ያስደመመ አያሌ ሁነቶችና በርካታ ድሎችን ብናስመዘግበም ትግል ነውና ብዙ ፈተናዎችን አስተናግደንበታል። ለአማራ ሕዝብ ነጻነት ሲሉ የሞቀ ቤታቸውንና ኑሯቸውን ትተው በዱር በገደሉ አጥንታቸውን ከስክሰው ደማቸውን አፍስሰው አይተካ የሆነውን ውድ ሕይወታቸውንም ገብረውበታል። የአማራ እናቶች ያፈራቻቸው ጀግና አርበኞች በደማቸው ደማቅ ታሪክ እየጻፉ ካለፉት በርካታ አርበኞች መካከል እነ አርበኛ ኡባንታ አባተ፣ አሌክስ አባተ፣ ፋኖ ባየው መልካሙ፣ እነ ዳግማዊ ቴድሮስ ፋኖ ናሁሰናይ አንድ አርጌና፣ አርበኛ ቴዲ ወዘተ የመሳሰሉት እልፍ ጀግኖችን ያጣን ቢሆንም በደማቸው የለኮሱትን የትግላችንን ሻማ ወደ ኋላ ላይ መለስ ከትላንት በበለጠና በተፋጠነ መልኩ ተጠናክሮ ቀጥሏል። ጀግንነትን ከአባቶቻቸው የወረሱት የገብርዬና የቴዎድሮስ ግብርን የተላበሱት ውጊያ ሲገቡ ሳቅ ሳቅ የሚላቸው አባል ሳይወጣ የማይሸሹት የስቴዲን ብርጌድ አባል የሆኑት እነዚያ የጦር ገበሬዎች ዝምተኛው እና አመለሸጋው የትላንቱ የአማራ ልዩ ኃይል አባል የዛሬው ፋኖ መሪ ያ የቁርጥ ቀን ልጅ የሻለቃ ሁለት መሪ የነበረው ሻለቃ ፍቃዴ አለባቸውና የሻለቃ አንድ ዘመቻ መሪ የነበረው አበበ አንድ ላይ ለቀጠናዊ ትስስር አባይን በመሻገር ወደ ጎጃም ሞጣ ወረዳ ልዩ ስሙ አይጠፋዘር ወደሚባል ቦታ በተጓዘበት ከግሪሳውና የአንድ ወገን ስርዓት አስጠባቂ ሰራዊት ጋር ባደረገው ሶስት ቀን የፈጀ እላስ አስጨራሽ መደበኛ ውጊያ ከአጋር ፋኖ ጓደኞቻቸው ጋር በመሆን ከ150 በላይ ሙትና ቁስለኛ ከሰባ በላይ ደግሞ ከጥቅም ውጪ በማድረግ 3023 በማቃጠል በቀን 1908 2017 ዓ ም ውድ ህይወታቸውን ለአማራ ህዝብ ሰውተው አልፈዋል። ለተሰውት ታጋይ ሰማዕታት ፈቃዶ አለባቸውና አበባን ላይ ነፍሳቸውን ልውል እግዚአብሔር በአጸደ ገነት ያሳረፈልን ለሰማዕቱ ቤተሰቦችና የትግል አጋሮቻቸው በጉና ክፍለ ጦር ስም የተሰማንን ጥልቃጽን እየገለጽን ለወዳጅ ዘመዶቻቸውን መጽናናትን እንመኛለን። በስተ መጨረሻም ውድ የጉና ክፍለ ጦር አባላትና የስቴዴንሳ ብርጌድ አመራርና አባላት ሀዘናቸው ሀዘናችን ስለሆነ ያጣናቸውን ታጋይ መሪዎችን ከእንግዲህ የማናገኛቸው ስለሆነ ሰራዊቱን በማጽናናት የጀመርነውን ትግል ከግብ ለማድረስ ማሰልጠንና የግድ ስለሆነ እንደነ ፈቃዴ ያሉ ጀግኖችን እንድትፈጥሩ መልእክታችንን እናስተላልፋለን። ከእስክንድር ጋር የተሰለፍነው በጎ አመለካከት ስላለው ነው ሲሉ ኮሎኔል የማነ ገረው መለሰ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ምክትል አዛዥ አስታወቁም። እስክንድርን ታቦታ አድርገን አምልከን አደለም፣ ጥሩ የፖለቲካ አስተሳሰብ ያለው ነው። ተዋጉ ተፋጁ የሚል ሰው አይደለም ለሱ ተቃዋሚ ለሆኑ ሰዎች በሙሉ ደግ እያሰበ ያለ እናገኘዋለን እንወያያለን ደግ የሚያስብ ሰው ነው አንድ ቀን ክፋ ተናግሮ አያውቅም እርስ በርሳችን ፋኖ ለፋኖ እንድነዋጋ መክሮ አቅጣጫ ሰጥቶ ማያውቅም ተወያዩ ተግባቡ ነው ሸዋ ጠቅላይ ግዛት እዝ ወደ ነፃ ቀጠናው ተመለሰ። መራቤቴ ወረዳ 24 ቀበሌዎች አሉት። እዙ ከ24 ቀበሌዎች 13 ቀበሌዎችን ጊዜያዊ ዝባዊ አስተዳደር መስርቶ ያስተዳድር ነበር። ጠቅላይ ግዛት እዙ ከወጣ በኋላ የኮራው ሸንቁት ደራጅ፣ የደለማው ግራዝማች ፈራው ጭንቅል፣ የኮሶ ጠረህናው ሻምበል እሸት መኩሪያ፣ የግሬቱ ፈለቀ እጅጋየው ባድማ የብልጽግና ካድሬና ጥምር ጦር እንደ ልቡ መፈንጫ ሆኖ ሰንብቶ እንደነበር አይዘነጋም። በጊዜያዊ ሕዝባዊ አደረጃጀት ስር የነበሩ የዙ ነፃ ቀጠናዎች ዝርዝር አንደኛ ኮሶ ጠረና፣ ሁለተኛ የሳስንባ፣ ሶስተኛ ኦፍና ሲውባሽ፣ አራተኛ ዘይታ ማጋስ፣ አምስተኛ ሰርግና፣ ስድስተኛ ጅማ ኑኑታ፣ ሰባተኛ ኮራ ወንጭት፣ ስምንተኛ ኮራ ታሞ፣ ዘጠነኛ ኮላሽ አስረኛ ግሬት ዎቸር፣ 11ኛ ደለማ አንሸበጉል አንሸበጎል፣ አስራሁለተኛ አፈዘዘ በርቃቶ፣ 13 አስራሶስተኛ ጌብ ዘሞይ። እነዚህ 13 ቀበሌዎች ከሁሉም አስቀድሞ ተደራጅተው በአማራ ፋኖ ሸዋ ጠቅላይ ግዛት ስር ይተዳደሩ ነበር። ጠላት ዝር የማይልባቸው ቀበሌዎችም ሲሆኑ ጠቅላይ ግዛት እዙ በድጋሚ እየተቆጣጠራቸው ይገኛል ተብሏል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም